በኪሱ ውስጥ አስር ዶላር ብቻ ነበር ያለው። ነገር ግን በአንድ አመት ብቻ የራሱን ቢዝነስ ከፍቶ ህይወቱን ባስገራሚ ሁኔታ ቀይሯል። እንዴት ይህ ታሪክ እንዴት ከምንም ተነስታችሁ ህይወታችሁን እንደምትቀይሩ ያስተምራችኋል። ቪዲዮን ላይክ በማድረግ ይጀምሩ። ህይወት የረሳቻችሁ መስሎ ተሰምቷችሁ ያውቃል? ምንም ያህል ጥረት ብታደርጉም ስኬት በብዙ ኪሎ ሜትሮች ሸርቃቸው የሮጠች መስሎ ነው የሚሰማቸው። ይህ የወጣቱ ሰው ታሪክ ነው። ገንዘብ አልነበረውም፣ ኮኔክሽን አልነበረውም፣ እድልም አልነበረውም። ነገር ግን አንድ ነገር ነበረው። ሁሉም ነገር እንደሚቀየር ትልቅ ተስፋ ያደርግ ነበር። የዚህ ወጣት ስም ዳንኤል ይባል ነበር። የሚኖረውም በትንሽ ከተማ ነበር። እድሎች እምብዛም አልነበሩም። ሁል ጊዜ ጠዋት ፀሐይ ከመውጣቷ በፊት ይነቃ ነበር። አንድ ቀን ጠዋት ሁሉም ነገር እንደሚስተካከል ያውቅ ነበር። ሁልጊዜ ማታ በጣም ደክሞት ከሥራ ይመጣ ነበር። አንድ ቀን ሁሉንም አሳኳለሁ ሲል ሰዎች ይስቁበት ነበር። እሱን የሚያምነው ማንም አልነበረም። ነገር ግን ዳንኤል አንድ ለራሱ የገባውን ቃል ይጠብቅ ነበር። ማሳካት የምፈልገውን ነገር እስካላሳካው ድረስ መቼም ቢሆን አላቆመም ይል ነበር። ያረጁ ጠርሙሶችን በጥቂት ሳንቲም ይሸጣል። ሁሌ ቅዳሜና ሁድ ጫማ ይጠርጋል። ምሳውን ሁሉ እየዘለለ ኢንተርኔት ካፌ ለመጠቀም ገንዘብ ያጠራቅማል፣ ምክንያቱም እውቀት ብቸኛ ከድህነቱ መላቀቂያ ትኬት እንደሆነ ያምን ነበር። አንድ ቀን ዳንኤል ስለ ቢዝነስ ዩቲዩብ ቪዲዮ እያየ እያለ ነፍሱን የሚያስደነግጥ ነገር ተመለከተ። እድል በርህን እስካታንኳኳ ድረስ አትጠብቅ፣ ዛሬውኑ ለለውጥ ትጋ ይል ነበር ጥቅሱ። ያን ምሽት ያየውን ጥቅስ ማስታወሻ ደብተሩ ላይ ጻፈው። ሰዎች የሚያስፈልጋቸውን አንድ ነገር አገኛለሁ፣ እናም ያን ነገር ከማንም በተሻለ መንገድ እሰጣቸዋለሁ ብሎ አስበ። በእሱ ከተማ ውስጥ ያሉ ብዙ ሰዎች ስልኮቻቸውን ለመጠገን እርዳታ እንደሚያስፈልጋቸው አስተዋለም። እናም ስልክ ለመጠገን ከዚህ በፊት ኦንላይን ትምህርቶችን ተመልክቶ ነበር። በአረጁ ስልኮችም ከበቂ በላይ ልምምድ አድርጓል። እናም በቅርቡ ስልክ ጠጋኝ ለመሆን ዝግጅቱን አጠናቆ ጨረሰ። ለመጀመሪያ ጊዜ በ20 ዶላር ለአንድ ሰው ስልክ ሲሰራ እጆቹ ተጨባበጡ። በእውቀቱ የሰራውም የመጀመሪያው ሥራ ስለሆነ ተደሰተ። በእያንዳንዷ ነጠላቅን ዳንኤል ራሱን አሻሻለ። ሁሌም ከሚያገኘው ገንዘብ የተወሰነውን ሴቭ ያደርግ ነበር። የተሻለ መሳሪያም ገዛ። እናም እያንዳንዱን ደንበኛ በቅንነት ማገልገል ጀመረ። አንድ ቀን አስገራሚ ነገር ተፈጠረ። ስለ ዳንኤል አገልግሎት ብዙ ሰው ማወቅ ጀመረ። ሁሉንም ነገር ማስተካከል የሚችል ሰውም ብለው ጠሩት። በወራቶች ውስጥም አነስ ያለ መጠገኛ ሱቅ ከፈተ። እናም ስልኮችንና መለዋወጫቸውን በኦንላይን በመሸጥ ንግዱን አስፋፋ ዲጂታል ማርኬቲንግ ተማረ ሾርት ቪዲዮዎችን ማዘጋጀት ጀመረ እናም በፊት ላይ ያሰበው ትንሽ ሐሳብ ወደ እውነተኛ ቢዝነስ ተቀየረ አስማትስኪ ይመጣለት አልጠበቀም ወደ ተግባር ገባ እንጂ ዳንኤል የሆነ ፓወርፉል ነገርን ሪያላይዝድ አደረገ ገንዘብ ከእድል አይመጣም ከሀሳብ ከእውቀት እና ሳያቋርጡ ከመስራት ይመጣል እሱ ሎተሪ አላሸነፈም ለእርዳታ ማንንም አልለምንም ዋጋን ፈጠረ፣ እናም ዓለም ለሱ ከፍሏል። የሀብት ሚስጥሩ ይህ ነው። የሰዎችን ችግር ከፈተሃላቸው ገንዘብ አንተን ይፈልግሃል። ጓደኞቼ፣ ምናልባት ዛሬ እየታገላችሁ ይሆናል። ምናልባት የኪስ ቦርሳችሁ ባዶ ሊሆን ይችላል። እንዲሁም ህልማችሁ በአንዴ ላይሳካላችሁ ይችል ይሆናል። ነገር ግን አስታውሱ ውስጣችሁ የሆነ ፓወርፉል የሆነ ነገር አለ። ሰዓት አላችሁ፣ ሐሳብ አላችሁ እና የመማር ችሎታ አላችሁ። ካላችሁበት ቦታ ጀምሮ ያላችሁን ነገር ተጠቀሙበት እናም የምትችሉትን ነገር አድርጉ። ለመጀመር ሚሊዮኖች አያስፈልጓችሁም፣ ምልከታና ተግባር ያስፈልጋችኋል። አንዲት የጥንካሬያችሁ ስቴፕ የወደፊት ጣፈንታችሁን ልትቀይራው ትችላለች። የዳንኤል ታሪክ የእድል ታሪክ አይደለም የእምነት የጽናት እናም በጨራሽ እጅ ያለመስጠት ጉዳይ ነው። እና ዛሬ ህልማቸውን በወረቀት ጻፉ፣ የመጀመሪያ አስቴፓቸውን ወደ ተግባር አስገቡት። እናም አስታውሱ ምድር ላይ ያሉት አብዛኞቹ ሀብታም ሰዎች ለስኬታቸው የበቁት ከምንም ተነስተው ነው፣ ልክ እንደናንተ ህልማቸው እየጠበቃቸው ነው። በፍርሃት ወደፊታቸውን ወደ ኋላ አታስቀሩ። ውድ ቤተሰቦቼ፣ ቪዲዮን ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ እንዳትረሱ። በቀጣይ አስተማሪ ቪዲዮ እንድንገናኝ ሰብስክራይብ አድርጉ። እነሆ መልካም ቀን።